አንደኛው እና የመጀመሪያው የተዘጋን በር ማየት። በህልማችን የተዘጋን በር የምናይ ከሆነ በፍጹም ይህንን ለማንም ሰው መናገር የለብንም። የተዘጋበሩ በህልም ማየት ትርጉሙ በአጠቃላይ በሪዝቅ በትዳር እንዲሁም በስራ ላይ የሚፈጠርን ችግር ያመለክታል። ስለዚህ ይህን ህልም ካየም በፍጹም ለማንም ሰው መናገር የለብንም። በዛሬ ፕሮግራማችን የምናየው በታላቁ ሊቅ ኢብኑ ሲሪን ረሂመሁላህ የህልም ፍቾችና እጅግ አደገኛ የሆኑ በፍጹም ለማንም ሰው መናገር የሌለብን ክፍል ሁለት አምስት ህልሞችን በዝርዝር እናያለን። አብራችሁ ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካትሁ። ውድ ቻናል ቤተሰቦች እንደምን አላችሁ? በያላችሁ ሰላም በናንተ ላይ ይሁን። በዛሬ ፕሮግራማችን የምናየው ለማንም መናገር የሌለብን እጅግ አደገኛ የሆኑ ህልሞችን ክፍል ሁለት እንቀጥላለን። አንደኛው እና የመጀመሪያው የተዘጋን በር ማየት። በህልማችን የተዘጋን በር የምናይ ከሆነ በፍጹም ይህንን ለማንም ሰው መናገር የለብንም። የተዘጋን በር በህልም ማየት ትርጉሙ በአጠቃላይ በርዜቅ በትዳር፣ እንዲሁም በስራ ላይ የሚፈጠረን ችግር ያመለክታል። ስለዚህ ይህንን ህልም ካየን በፍጹም ለማንም ሰው መናገር የለብንም። በሁለተኝነት የምናየው በህልማችን ቤትን ሲፈርስ ማየት። በህልማችን ቤት ሲፈርስ ካየን ይህንን ህልም በፍጹም ለማንም ሰው መናገር የለብንም። በህልማችን ቤት ሲፈርስ ካየን ይህ አብዛኛው የቤተሰብ ህመምን ወይንም ሞትን እና አንድ ከባድ ችግርን ያመለክታል። ይህን ህልም ካየን በፍጹም ለማንም ሰው መናገር የለብንም። በሶስተኝነት የምናየው በጨለማ ውስጥ ሲራመዱ ማየት። አንድ ሰው በህልሙ በጨለማ ውስጥ ሲራመድ ካየ ይህንንም ህልም ለማንም ሰው መናገር የለበትም። አንድ ሰው በህልሙ በጨለማ ውስጥ የሚራመድ ከሆነ ሌላ መጋባትን፣ በወንጀል መዘፈቅን፣ እንዲሁም ከቀጥተኛው መንገድ መውጣትን ማስጠንቀቂያ ነው። ይህ ሰው ቶሎ ወደ አላህ መመለስ አለበት። በአራተኝነት የምናየው ልብሳችን ሲቀደድ ማየት። በህልማችን ልብሳችን ሲቀደድ ካየን፣ እንግዲህ ልብስ የክብር ምልክት ነው። አንድ ሰው በህልሙ ልብስ ሲቀደድ ካየ የክብር መነካት፣ ድህነት፣ እንዲሁም ከቤተሰብ ጋር መለያየትን ያመለክታል። ይህንንም ህልም ካየን ለማንም ሰው መናገር የለብንም። በአምስተኝነት የምናየው እጭቃ ውስጥ መዘፈቅ። አንድ ሰው በህልሙ እጭቃ ውስጥ ሲዘፈቅ ካየ ይህ ከባድ መከራ ውስጥ መግባትን፣ ትልቅ የሆነ ችግርን ያመላክታል። ይህንንም ህልም ስናይ ለማንም ሰው መናገር የለብንም። እጭቃ ውስጥ መዘፈቃችን ደግሞ ችግር ውስጥ መዘፈቃችንን ያሳያል። ይህን ህልም ካየን በፍጹም ለማንም ሰው መናገር የለብንም። ውድ ወንድምናቶች መጥፎን ህልም ስናይ መደንገጥ የለብንም፣ ይልቁንስ የአላህ መልክተኛ እንዴት መጠበቅ እንዳለብን አስተምረውናል። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላል፣ አንድ ከሰይጣን የሆነ መጥፎ ህልም ስታዩ ይሄን አድርጉ ብለውናል። ቀለል አድርገን በግራ በኩል ሶስት ጊዜ መተንፈስ፣ አዑዙ ቢላሂ ሚነ ሸይጧኒ ረጂም በማለት ከተረገመው ሰይጣን መጠበቅ፣ እንዲሁም የተኛንበትን ጎን ቀይረን መተኛት ዋናው ነገር ደግሞ ይህንን ያየነውን ህልም ለማንም ሰው መናገር የለብንም ይህንን ካደረግን በአላህ ፈቃድ ህልሙ አይጎዳንም ለዛሬ በክፍል ሁለት ያሱላችሁ ፕሮግራም ይህን ሊመስል ነበረ በቀጣይ በክፍል ሶስት እስከምንገናኝ ድረስ በያላችሁበት መልካም ጊዜ ወሰላሙ አለይኩም ወራህመቱላሂ ወበረካትሁ